አጃድ እድሜ ለእነሱ እንጂ አ እንዴት ያለ ነገር ነው። መልሶ መተኛ ደሞ ምን ነው እኮ አየ ነገር። እንደገና ተነስተን ቡናችን ምናችን እንበል እንጂ

ከማታ የነገርኩሽ መስሎኝ። አውሬ ሊበላት ሲል አውሬ ሊበላት ሲል ወለል ባለው ሜዳ የምን አውሬ ነው የሚበላት? ነውስ ደግሞ የሷ አውሬ አልኩሽ እኮ ወንዝ ተሻግራል፣ መጣች። ሌላ ሀገር ላሪልች ሸጥ አልፋል፣ መጣች። እዚህ ጎረቤት ተቀምጣ አንተ ማን የሆነ ነው አባት ይገለጥ ጎረምሳ

በንድ የተናዱ አንድ ነገር ያደርጋታል። ኃይለኛ ሆኖ ይዞ እንደውም ዲም ገብተሃል። እንደውም አሳልፈህ እራስህን የማታውቀው ነገር ውስጥ ከተሃል። ያልገባ መጣ መጣ እንደ ሸንኮራ ስትለኝ ዛሬ እንዳልተባለ ሲለቅ አንቺ ልጅ ወላድ ትጠርጥራሽ አባት እያላት ትጠርጥራሽ ይባርሆን ለምንድን ነው መጠረጥ የደረሰሽ እዚህ አምጥቶ ሰው ቤት ማሳደግ ነው ነፍስስ ጋር ሽጠርጥራት የምን የምትጠረጥራች እንደት ምን ታደርጋህ አንተ ከሞላ ጎረምሳ ከሞላ አገር አባት እያላት አንገታማ አባት ስንት የሚያውቃት ሰው እያለ የጎረቤት የልጅ የማንም ጎረምሳ መጫወች ማሳደሩን ምን አመጣው ማሳድሩን ምን አመጡ። አባቷ ኃይለኛ ነው ይገለኛል። ይታ አባቷ ኃይሏ እንደሆነ ሌላ ነገር አስበህ ኖሯል እንጂ ነው እንዴት እንዴት አልጠረጠረ። እኔ እኮ ጨንቆይ ነው። ቤትም እኔ ጋር አልመጣችም። የሆነ እዛ መስክም ስፈልጋት የለችም። ዋ የት እዳ ነው? አራ እኔ ጋር ነው ሁሉ ሀገር አጋቡኝኩና እንዲያ ነው። እንዲያ እንዲያ አይደለም። ከብትዬ አስገባችሁ አመሻሽ ላይ የክፉ ነገር ካፎ አልወጣም አልወጣም። ወይ ክፉ ነገር አልተናገሩም። እና እኔ ክፉ ተናግሮኛል፣ ክፉ ደግ ተናግሮኛል። ትደነቅ ላይ ህጀ ማደር ነው አለች። ወጣ ወጣ ተባለ ይተው እንግዲህ፣ ነገሩ በቀጥ ያድርጉ። አያሟሙም ጎረቤት ቢሰማምን ይለናል። አልሰማም እንጂ አልሰማም እንጂ ለሰው ተናግረሻል። እንዳትናገሪ ደግሞ እህቴ ጋር ጋ መልዕክት እልካለሁ እዚህ

ተቆጣ ገና ለገና ተቆጣይ ብላ በምትይዙበት ሰዓት አስቀምጧ ትማር ብለው፣ አሁን ደግሞ ምን ባን ጎዳውና? ትመሪ ያልኳት እንጂ እንድትማር ለራሷ ለጥቅሟ ነው እንጂ ምን እኔ እንድትጎዳ ነው? እኔ እንደ ጓደኞቿ እንደ ከተማው ጓደኞቿ ምን ሊሆኑ ነው? ምን ሊሆኑ ነው? ይረጋጉ። ቆይ ፈልገን እናመጣታለን።

እሱ ሲወጣ ነው ተከትላ ይወጣ፣ ተነጋሪ ይወጣ። ምን የኔ ጣልሻት ነኝ የምጥላት ነው የምጥላት? ምን አረግኳት እኔ ባሳደርኩ ላይ ምን አረግሻት? ዞሮ እኔ ላይ እንዴት ነው አላውቅም።

ጥላት እንደሆነስና በምን አውቃለሁ? ዋ ገና ለገና ሆነች። አንድ ፍሬ ልጅ ገና ለገና ቤት አደረች ተብሎ በባል መጠርጠር ቤት ያለች ትናት፣ እናንተኛም ቀንተን እናውቃለን እኮ የዚህ ደግሞ እንዲያ አንደኛው፣ ኧረ ምን እንደው ምን እንደው ኧረ ወዱ አይደለም ስጋ የነስታ ኧረ ቢያዘን ቆየኝ፣ ማ ቆየኝ፣ እኔ አባት ቆየኝ፣ ቆየኝ፣ አንድ ነገር ጠይቀና ወይ

ይሁኩ ይሄ ሁሉ ነገር የመጣ በአንቺ ምክንያት ነው ሲባል ነው ነገር ማ ይሄን አሁን የለመደ ሴት ነው። አሁን እኮ ሌላ ቦታ አዲስ ቅርብ ጊዜ የተጋቡ ሙሽሮች ሙላቱም ሙላቱ እ ወደዚያ ወደ

እንግዲህ በክብር አጋባታለሁ በወግ በማረግ እግሯታለሁ። በልራራረ ምን ቤት ነው ያደረጃ በል ትደርስ ቢሆን በል ትደርስ ቢሆን ወንድ ልጅ አይደል? እንደት ሴት ተሴት ጋብቻ ነው እንደሚተኛ? እንደት ሊያደርጉህ ነው? ምን አለበት ብትተኛ ነገር እንዴት ነው የምታሰኝው? እስኪ አንቺ ማነው ሽማግሌ የሚመጣው እኮ በቃ ና። ወደ ማታ ወደ ማታ በከብት የተነሳ አይናገሯት፣ በቃ አይናገሯት፣ ኧረ አይናገሯት። እንደ እንደተዘባነንሽ ጥሙ፣ እንደተዘባነንሽ ጥሙ። ወይ መድኃር ነው ወይ አንድ ነገር ማረግ ነው። እንዴው እኔ በርበሬ ያጠምኳት፣ በርበሬ ያጠምኳት። እንዴው ብጉ መሪያን እንገድስ ብቻ ጀርባ ነዷን ገረፍኳት። ረፊ አንቺ ልጅ ጋጎትን ሰብስ በባሊቴ ነው አዛቦ ነው ወንድ ላይ ተጫወትሽ ይሳቅሽ እያሉ ምን ሳስቅ ሳትጫወት ልታድግ ነው ተመንደሯ ልብሽ። አሁን የት ሄዱ ነው ደግሞ? አቤት እሱ ወይ ደግሞ ሊደበድቡኝ ነው። እ እኔ ቆይ እስኪ እንዲሁም የት ልሄድ እኔ እስኪ እኔ በተበደልኩ ደሜ ለፈሰሰ እናንተ ምንድን ነው እንደሚያደርጋችሁ? ምንድን ነው ሊመቱኝ ነው

እንዴት አልጠርጥረው ይተው እንጂ እንደውም እኮ መጡ እኮ ሊሸፍንላት ሞከረ እኮ። ሴትዮ ሽበል አዞረብኝ እኮ። ይኸው እንግዲህ አስራ አምስት አመት ሙሉ ሳንነጋገር የኖር ነው እንዴ እንዴ እንዴ እንዴ እንዴ እንዴ። እውነቴን ነው የምነግርሽ። እቺ ነገር እች ነገር ትፈታልኝ እንጂ ነገው ነው የምደራት። እዚች አደርስ እዚች አደርስ። ሃቁን ነው የምነግርሽ። ያደርሳታል። ሃቁን ነው የምነግርሽ። እውነቴን ነው። እንዲህ እንዳትቀየም ያትደም ያ ስናቴ እንደውስ ምን አደርጋለሁ

እዚህ ጓሮ ነው ስትገባ አይተናት አለ ብለውኝ እኮ። እዚህ እኔ ጓሮ መችስ? አዎ እዚህ ነው ገባች አሉ የተባለ ነች ተረካክቼ ማሳድሬ ደግሞ በኋላ ደሞ ጠፍታ ትቅር በእኔ ሊባል ነው ብዬ። እግዚአብሔር ይስጥልኝ፣ ካንተ በላይ ማናደረገልኝ፣ እናት ካንተ በላይ ማናደረገልኝ። ይሄንን እዚህ ማን ያደርጋል? እውነቴን እኮ ነው እንዳላጌ ስንት ተበላሸ እንጂ ተበላሸ እንጂ እንዲያው እኔ ሰሶ በላይ መካሪ ባልሆንም ይቅጧት፣ የደበክልኝ እውነቴን ነው የደበክልኝ። መቅጣቱን ቶሎ ና፣ ይቺ ወሬ አታልፈኝም። እሷን እንዳዳርጉ መቅጣቱን ብቻ ሳይሆን እንዲያው ቁጣ ያብዙባት፣ በኃይልም ደግሞ ቁጣ ያብዙባት። ምክርም ምንም ብለው ይቅጧት። ብዙ ነገር እንደዚህ እንትን እያሉ እንዲወዷት አድርገው እንጂ አሁን ቁጣ ፈርታ ነው እኔ ቤት ልውሰድ ስላት፣ አይ እሳቸው ይቆጡኛል ይመቱኛል ብላ ነው እንትን ያለች።

አንተ ድን ነው። እግዚአብሔር ይባርከህ፣ እግዚአብሔር ይባርከህ። እውነትህን እንደው መቅናት እንደው እንትን አለችኝ። ኧረ ጓሮ ነው የተብላ እዚህ ጓሮ